ሰላም አሌኩም ረምቱላ ባረካቱና የተከበራችሁ የተደነቃችሁ ሰዎች እንዴት ናችሁ? ያላችሁበት ሁሉ ሰላም ፍቅር እየተመኘሁላችሁ ውቢት ቡታጅራን ላስጎበኛችሁ ብቅ ብያለሁኝ። ከስምንት ዓመት በኋላ እንግዲህ ውቢት ሀገሬ ገብቼ ፋፍሽ እያልኩኝ ና ለዚህ ቀን ያላበቃችሁ እንግዲህ አ ሰላም በፍቅር ያደርሳችሁ ማለት እወዳለሁኝ። አዎ ሀገራችን እንዴት አያችኋት እንግዲህ እስኪላስኮ ላስጎብኛችሁ ፈታ ያላችሁ በዛው የናፈቃችሁ የውብት ቡታጅራ ልጆች ሰላም ናችሁ? ምንድን ነው እየሸጣችሁ ያላችሁት? ሰሞኑን እመጣለሁ። አሁን ረፍዶብኛል፣ ረፍዶብኛል። ማን ደውላለት? አያችሁት? ቡታጅራ ልጆች እንዴት ናችሁ? ጫማ ኮንጎ እንግዛ። እንግዲህ መሽቶባቸው ቶሎ ብለው እቃቸውን እየሰባሰቡ ነው። መገን መገን መገን መገን ቡታጅራ ገበያ እንግዲህ በጣም እንደምታዩት ነው። በጣም ረጅም ነው። በጣም በጣም እንደምታዩት በጣም ጥልቅ ነው። የትኛው ጋር ደርሼ የትኛው እንደምናሳያቸው ወደ ላይ እየወጣ ነው ይህ ይመስላል። በጣም በጣም እዛ ድረስ ነው። ነገር ግን እኔ አሁን መሽቶ ስለሆነ ወደ ቤት እየሄድኩኝ ነው፣ በእግረ መንገዴ ነው። ቀጣይ ደግሞ ካሜራ ባለማን ይኖራል፣ በደንብ የምናስገበኛቸው ነ እኔ ምንም ገዛ ለመሆን ወደዚህ ነው። እዚህ ጋር ደሞ ረክሷል። በአስር አስሩ ውሰዱልን እያሉ ነው። ጎሽ! እረ ሲስተር ጠፍታብኛለች። ጎበዝ ካርዴ የት ጋር ነው ያለው? እውነት ሲስተር ጨረስን እኛ ገዛዝተን እየወጣን ነው። ገበያችን ይመስል ነበረ። በቀጣይ ደግሞ በደንብ እናስጎበኛቸዋለን። ወ ተመልካቾቻችን እንወዳቸዋለን። አሁን ደግሞ ወደዚህ እየወጣን ምናምን እየወጣን ምናምን እንዴት ናችሁ? እኔ ያለ እናንተ አይሆን ልኝ። መቼስ ደብ ብዬ የነበረ ሲስተር የት ሄደች? እንዴት ናቹ? ደግናቹ? ወይ አማናቹ? ወይ አላችሁ? ወይ አለን አለን፣ በሉ እስኪ